ኮሎኔል በዛብህ ምን አይነት ባህሪ ነበራቸው? እንዲሁም ለእርሱ ከእርሱ ጋር የነበራቸው ወንድምነት ምን ይመስል ነበር? ምን እኛ ከተ ከተፈጠርነ ጊዜ ጀምሮ አንድም ቀን ተጣልተን አናቅም። ታናሽና ታላቅ መፎካከር አለ አይደለም? እኛ ተፎካከርንም አናቅም። እንዲሁ እንግዲህ መቼም አስተዳደጋችን በልዩ በተለያየ ቦታ የቆየንበትን ጊዜ አለ። አብዛኛውን ግን አብረን በአንድ ቤትም ካደግ ካደግን በኋላ በስራ ዓለም ወደ ከተሜ ስንሆንም ብዙ ጊዜ አብረን አሳልፈናል። ግን እኛ ቅም ቅያሜ ጭቅጭቅ የሚባል ነገር አናቅም። በዛ ቤ እንደኛ ለመቀወምም ምንም ለማድረግም ምናልባት እድልም አይሰጥሽም። እሱ ተጫዋች ነው። ከማንም ጋር በጥቂት ደቂቃዎች የሚግባባ ሚግባባ ነው ለሚያገኘው ሰው የሚመቸውን አይነት ቀልድም ጨዋታ ምንም እንትን ማድረግ የሚችል ሰው ነው እና ምንም የሚያቀያይም ወይም የተጨቃጨቅንበት ነገሮች የለውም። እንመካከራለን። ይሄ ቢሆን እንዲህ እንዲህ ባለችን አቅም እንግዲህ ቤተሰቡ ውስጥ ከኛ በታች ያሉ ብዙ ወንድሞች ይቶች አሉን እና አባት እናቶቻችን ያው ቀድሞው ስላለፉ የኃላፊነትም አለብን። ቤተሰቡን ተጋግዞ ለትምህርት ማብቃት ለኑሮ ማብቃት። በዛቤ ከኔ ቀደም ብሎ ደሞዝ ማግኘት ጀመራል። እኔ ገና ዩኒቨርሲቲ ተማሪ ሆኝ እሱ ምክትል መተውለቃ ከተባለበት ጊዜ ጀምሮ ደሞዝ አለ አይደለም። ብዙውን ጊዜ ደግሞ ያሳለፈው ድሬዳዋና አስመራ ነው። አስመራና ድሬዳዋ የአየር ኃይል ጣቢያዎች አሉ እና እንደ ታሪክ እስካሁንም ድረስ እንትን ያረገኳት ሰላሳ ሰላሳ ብር ይልክልኝ ነበር፣ በወር ዩኒቨርሲቲ ስማር ያቺን የምልክ ባትን ባንክ ውስጥ ኢትዮጵያ ንግድ ባንክ ስላሴ ቅርንጫፍ በምትባለው አካውንት ከፈትኩ። ያቺ አካውንት አሁንም አለች ሀምሳ ስልሳ እድሜ ይኖራቷል። እዚህ ሌሎቹም ከአካውንት ቢኖረኝ ያችን ግን እስካሁንም አለ እና ባንክ ለአንዳንድ ጉዳይ ሲሄድ እችኑ ሳነሳባቸው ይገረማሉ። እንግዲህ በጣም ረዥም ጊዜ ያንድ ሰው እድሜ ያህል። ስለዚህ ተጋግዘን ነው የተማርነው። እንትን ኑሮ የመሰረት ነው ልልሽ ፈልጌ ነው። እሱ ገና እኔ ዩኒቨርሲቲ ተማሪ ሆነ ደጎመኝ ሰው ነው ሌሎች ይቶቻችንንም እናስተምር ነበር። ወንድሞቻችን ነበሩ ተከፋፍለን ነው አንድ ወንድም እሱ ጋር አንደኛው እኔ ጋር እየተባባል ነው እና ቤተሰባችንም ኃላፊነት ወስደን ነው የመራ ነው። እና ስለዚህ እኛ ብዙ ትርፍም ብኩን የምነድበትም ምክንያቶችም አልነበሩም ለማለት ፈልግ ፕሮፌሰር ጊዜያቸውን መስዋዕት አድርገው ይህንን ቃለ ስለሰጡ እናመሰግናለን።